የጨጓራ ህመም ምልክት የሚሰማን በበላ ነው ምግብ ምክንያት ብቻ ሳይሆን አጎራረሳችንም አስተዋጽኦ አለው። የጨጓራ ህመም ቃሉ እንደሚያሳየው የጨጓራ የውስጥ ነጣፍ መቆጣት ወይንም ውስለት መፈጠር ነው። ለዚህም አልኮል መጠጣት፣ የህመም ማስታገሻዎችን አዘውትሮ መውሰድ እና ሄሊኮባክተር ፓይሎሪ ወይንም ኤች ፓይሎሪ የተባለ ባክቴሪያ ዋነኛዎቹ ምክንያቶች ናቸው። ከምልክቶቹም ማቅለሽለሽ፣ ማስመለስ፣ የማቃጠል ስሜት፣ የሆድ መንፋት ጥቂቶቹ ምልክቶች ናቸው። ሰላም ጤና ይስጥልን። እመቤት ነዳነኝ የስነ ምግብ ባለሙያ። በዛሬው የሀበሻ ኬር ዩቲዩብ ቻናላችን የጨጓራ ህመምን እንዴት በአመጋገባችን ማከም እንደምንችል፣ የጨጓራ ቁስለት ሲኖር መቀነስ ወይንም ማስወገድ አስገዳጅ የሆኑት ምግቦች የትኞቹ እንደሆኑ ከነ ምክንያታቸው፣ በመጨረሻ የጨጓራ ህመም የማስጠንቀቂያ ደወል ምልክቶች የትኞቹ እንደሆኑ እንመለከታለን። ላይክ እንዲሁም ሰብስክራይ ሰብስክራብ በማድረግ አብራችን ቆዩ። ነጭ ሽንኩርት መመገብ በዓለም ከሚኖሩ የሰው ልጆች 50 ፐርሰንቱ እንዲሁም በአገራችን ኢትዮጵያ ከ52 እስከ 91 ፐርሰንት ጥናቱ እንደተካሄደበት አካባቢ ቢለያይም ሄሊኮባክተር ፓይሎር ወይም ኤች ፓይሎሪ በሚባል ባክቴሪያ ምክንያት በጨጓራ ይታመማሉ። የጨጓራ ህመሞት በባክቴሪያ ምክንያት ከሆነ ከተደረገለት ሕክምና በተጨማሪ የነጭ ሽንኩርት ፍሬ ባክቴሪያውን ለማስወገድ ይጠቅማል አንድ ጥናት እንደሚያመለክተው ነጭ ሽንኩርት መመገብ ይህንኑ ባክቴሪያ ለማስወገድ ውጤታማ ተፈጥሯዊ መንገድ መሆኑን ያረጋግጣል። ነጭ ሽንኩርት ጥሬውን ማኘክ ወይንም የተከተፈውን መዋጥ ከውሃ ጋር መጠጣት ባክቴሪያውን ለማስወገድ ይጠቅማል። አንዳንድ ጥናቶች እንደሚያመለክቱት ነጭ ሽንኩርት መመገብ የጨጓራ ካንሰርን ለማከም እንደሚረዳ ያመለክታሉ። እየተከታተሉ ነው። ሰብስክራይብ አድርገዋል። የጨጓራ ህመምን ለማከም የጠቃሚ ባ ባክቴሪያ ምግቦችን መመገብ ጠቃሚ ባክቴሪያዎች ጤናማ የምግብ መፈጨት እና መደበኛ የአንጀት እንቅስቃሴ እንዲከናወን ይረዳሉ። ጠቃሚ የሆድ ውስጥ ባክቴሪያዎች ለመመገብ የሚጠቅሙ ምግቦች መመገብ በጨጓራ ውስጥ ያለው ባክቴሪያ ወይም ኤች ፓይሎሪ እንዳይሰራጭ እንዲሁም የጨጓራ ንጣፍ ከቁስለት ማገገም እንዲጀምር ያግዛል። እንደኛ አገር ጠቃሚ ባክቴሪያዎችን በመመገብ የጨጓራ ጤና ለመጠበቅ በቀላ ሉ ማግኘት የምንችለው ምግቦች እንደ እርጎ በውሃ ተነክሮ የቆየ ባቄላ ወይም በቆልት ጥራጥሬዎች እና የእንሰት ውጤቶች የመሳሰሉት መመገብ ጠቃሚ ባክቴሪያዎችን በመመገብ ተገቢው መጠን እንዲኖራቸው ያደርጋል። በዚህም የጨጓራ ህመም ስሜትን ለመቀነስ ያግዛል። የጨጓራ ህመም ስሜትን ለመቀነስ ትንሽ ምግብ መመገብ፣ የጨጓራ ህመም ምልክት የሚሰማን በበላነው ምግብ ምክንያት ብቻ ሳይሆን አጎራረሳችን ሰዎችንም ያባብሰዋል። የጨጓራ ህመም ካለበት የምግብ መፈጨት ሂደት ቀላል እንዲሆን ማስተካከል ለጨጓራ እና ለአንጀት ትልቅ አስተዋጽኦ አለው። ምግብ ሲመገቡ ትልቅ ጉርሻ መጉረስ እና ብዙ መመገብ በምግብ ሥርዓተ ልመት ላይ ያሉ የሰውነት አካል ምግቡን ወደ ጠቃሚ እና ቆሻሻ ለመለየት ትልቅ ጭንቀት ይፈጥርባቸዋል። ለዛም ነው ብዙ ምግብ ከመመገብ ይልቅ በትንሽ ጉርሻ እና በትንሽ የምግብ መጠን በንጥረ ነገር የበለጸጉትን በመመገብ የጨጓራ ህመም ምልክቶችን ከማባባስ ይልቅ ህመሙን መቀነስ እንችላለን። የአኗኗር ዘዴ ማስተካከል። ተደጋጋሚ የጨጓራ ህመም ምልክት ለጨጓራ ካንሰር አጋላጭ ከሆኑ ምክንያቶች አንዱ ነው። በተለይ የጤናማ አኗኗር ዘዴ መምረት፣ የብልሆች ምርጫ መተግበር አስፈላጊ ነው። አስፈላጊ ከሆነ ክብደት መቀነስ፣ ሲጋራ የሚያጭሱ ከሆነ ማቆም፣ አልኮል መጠጣት በማቆም የጨጓራ ህመም ምልክት መቀነስ ይቻላል። የህመም ማስታገሻ መድኃኒቶች አብዝተው መጠቀም ያቁሙ። እንደ እንደ አይቦፕሮፊን፣ አስፕሪን እና ዳይክሎፌናክ የመሳሰሉት ማስታገሻዎች በተከታታይ መጠቀም በሂደት የጨጓራ ነጣፍ ቁስለት ስለሚያመጡ ህመሙ ካለ ስለሚያባብሱ በተቻለ መጠን የህመም ማስታገሻዎችን ባይወስዱ ይመከራል። የፍላቮኖይድ ይዘት ያላቸው ምግቦች እንደ ኢሮፓያን አቆጣጠር በሀያ 2020 በተሰራ ጥናታዊ ጽሁፍ እንደሚያሳየው ፍላቮኖይድ የአንቲኦክሲዳንት እና አንቲኢንፍላማቶሪ ይዘት ስላለ የጨጓራ ቁስለት እንዲድን ይረዳል። ፍላቮኖይድ የሚባለው ንጥረ ነገር በብዙ ፍራፍሬዎችና አትክልት ውስጥ በተፈጥሮ የሚገኝ ነው። በፍላቮኖይድ የበለጸጉ ምግብና መጠጦች እንደ አኩሪ አተር፣ ብሮኮሊ፣ አፕል፣ አረንጓዴ ሻይ፣ ቀይ ወይን፤ እነዚህ ምግቦች መመገብ የጨጓራ ህመምን ለመቀነስ ይረዳል። ፍላቮኖይድ ሌላኛው ስሙ የጨጓራ ህመም ተከላካይ በመባል ይታወቃል። ይህን ስያሜ የሰጠው ፍላቮኖይድ የጨጓራ ንጣፍ እንዳይጎዳ ለመከላከል እንዲሁም ጨጓራ ከቁስለት እንዲድን ስለሚያግዝ ነው። ሌላኛው በአመጋገብ የጨጓራ ህመምን በቤት ውስጥ ለማከም የሚረዳን ማር ነው። የማር የንጥረ ነገር ይዘት ንቦች እንደ ቀሰሙት እጽዋት ቢለያይም ማር እስከ 200 ንጥረ ነገር እንደ ፖሊፌኖል እና ሌሎች አንቲኦክሲዳንት ይዘት አለው። ማር እምቅ የጸረ ባክቴሪያ አቅም ስላለው የጨጓ የሚቆራረጥ ባክቴሪያ እንዳይራባ የማስቆም አቅም አለው። የደም ስኳር መጠኑ በጤናማ ገደብ ውስጥ የሚገኝ ከሆነ የማር ጣፋጭነቱን በማጣጣም የጨጓራዎትን ጤና መጠበቅ ይችላሉ። አትክልትና ፍራፍሬ እንዲሁም ሙሉ እህሎችን መመገብ የጨጓራ ቁስለት ለማዳን ይጠቅማሉ። የአንቲ ኦክሲዳንት ይዘት ያላቸው ምግቦች ፖሊፌኖል የተባለውን አንቲ ኦክሲዳንት የጨጓራ አልሰር ለመከላከል እንዲሁም ቁስለት ተፈጥሮ ከሆነም ለማዳን ይጠቅማሉ። የአንቲኦክሲዳንት ይዘት ያላቸው እንዲሁም ለጨጓራ ጤና የሚጠቅሙ ምግቦች እንደ ሮዝመሪ፣ ተልባ፣ ጥቁር ቸኮሌት፣ ስትሮበሪ ዋና ዋናዎቹ ናቸው። እነዚህ ምግቦች በመመገብ የጨጓራ ህመም ምልክቶች እንዳይባባሱ ይረዳል። የጨጓራ ቁስለት ሲኖር መቀነስ ወይም ማስወገድ አስገዳጅ የሆኑ ምግቦች አሉ። በአንዳንድ ሰዎች ላይ የተወሰኑ ምግቦች የጨጓራ ጫፍ አሲድ እና ጨጓራ ውስጥ ያለው ምግብ ወደ ኋላ እንዲመለስ ወይም አሲድ ሪፍሌክስ በማድረጋቸው የጨጓራ ጫፍ ጉዳት ይደርስበታል። በዚህም የማቃጠል የምግብ አለመፈጨት እና ሌሎች ምቾት የማይሰጡ ምልክቶች ያሳያል። ከእነዚህ ምግቦች ከፍተኛ የግሉቲን ይዘት ያላቸው ምግቦች እንደ ስንዴ የመሳሰሉትን መመገብ የጨጓራ ምልክትን ያባብሳሉ። ቡና እና ከቡና የተሰሩ ምግብም ሆነ መጠጥ፣ የታሸጉ ምግቦች እና መጠጦች፣ አልኮል፣ ቸኮሌት፣ ጣሪያ፣ እና ሌሎች የሚያቃጥሉ ምግቦች፣ በፋብሪካ የተቀነባበሩ ምግቦች ከፍተኛ የጨው መጠን ያላቸው ምግቦች፣ በጣም የተጠበሱ ምግቦች፣ ሲትሪክ አሲድ ያላቸው እንደ ሎሚ የመሳሰሉት መመገብ ህመሙን ያባብሳሉ። ለመሆኑ እነዚህ ምግቦች አትብሉ ተብሎ የሚመከርበት ምክንያት ምንድን ነው? ለምሳሌ ያህል የሚያቃጥሉ ምግቦች ስንመገብ እነዚህ ምግቦች የጨጓራ የውስጥ ንጣፍ እንዲቆጣ ስለሚያደርጉ የጨጓራ ህመምን ያባብሳሉ። ሌላኛው ቅባት የበዛባቸው ምግቦች እነዚህ ምግቦች በጨጓራ ውስጥ ለመፈጨት እና ከጨጓራ ለመውጣት ረጅም ሰዓት ይቆያሉ። በዚህም ጨጓራ ብዙ አሲድ ስለሚያመነጭ የጨጓራ ህመም እንዲባባስ በማድረጉ የምቾት ማጣት ያስከትላል። የሲትሪስ ይዘት ያላቸው ፍራፍሬዎችን መመገብ፣ እነዚህ ምግቦች የጨጓራ ንጣፍ መቆጣት እንዲሁም የአሲድ ሪፍሌክስ ወይንም ወደኋላ መመለስ እንዲኖር በማድረግ ህመሙን ያባብሳሉ። የታሸጉ ምግብና መጠጦች ስንመለከት የሆድ መንፋት መስራትና ጨጓራ ውስጥ ጫና በመፍጠር የህመም ስሜት እና የምቾት ማጣት እንዲፈጠር ያደርጋሉ። አልኮልን ስንመለከት አልኮል ልክ እንደታሸጉ ምግቦች አሲድ ወደኋላ ወደኋላ እንዲመለስ እንዲሁም ጨጓራ እንዲቆጣ በማድረግ ህመሙን ያባብሳል። ሁሉም ምግቦች በተመሳሳይ ሁኔታ ለሁሉም ሰው ህመሙን ያባብሳሉ ማለት አይደለም። ነገር ግን የትኛው ምግብ እንደማይስማማዎት በመለየት መጠንቀቅ ህመሙ እንዳይባባስ እንዲሁም ጉዳቱን ለመከላከል ይረዳል። ለዚ በአፋጣኝ ወደ ሕክምና መሄድ ያስፈልጋል የሚለውን እንመልከት። ህመሙ እንደጀመሮት በወቅቱ ሕክምና ማድረግ ወሳኝ ነው። ህመሙ ለብዙ ጊዜ የቆየበት ሰው መዘናጋት የሌለበት የጨጓራ ህመም አደገኛ ምልክቶችን እንመልከት። የጨጓራ የማቃጠል ስሜት ያለማቋረጥ ከሳምንት በላይ ከቆየ፣ ደም የቀላቀለ ማስታወክ ወይንም ደም የቀላቀለ ሰገራ፣ እነዚህ ምልክቶች በአፋጣኝ ሕክምና ካላደረጉ ህይወት እስከ ማጣት ሊያስከትል የሚችል ጉዳት እያመጣ መሆኑን የማንቂያ ደወል ናቸው። በመሆኑ በአፋጣኝ የህክምና እርዳታ ማግኘት አስፈላጊ ነው። በመጨረሻም ስለ ህክምናው ክትትልና መድኃኒት አወሳሰድ ከሐኪም ጋር በተስማሙት መሰረት እየወሰዱ በተፈጥሯዊ የአመጋገብ ዘዴ ጤናማ ምግብ በመመገብ ህመሞን መቀነስ እንዲሁም የጨጓራ ቁስለት በፍጥነት እንዲድን ማገዝ ይችላሉ። የዛሬው ስለ ጨጓራ ህመ በምግብ ማስተካከል ወይንም የማዳኛ ሂደቱን በምግብ ማፋጠን የምንችልበትን የጤና ትምህርት ጠቃሚ ነበር ያሉትን አስተያየት ይጻፉልን። ቪዲዮ ለሌሎች እንዲደርስ ላይክ ማድረግ፣ እኛንም ለማበረታታት ሰብስክራይብ ያድርጉ። ጠቃሚ መረጃ ይሆናል ብለው ካመኑ ለሌሎች ሼር በማድረግ መልእክቱ እንዲደርሳቸው እንዲማሩበት የተወሰነ ከስቃያቸው ለማስታገስ እንዲረዳቸው አስተዋጽኦ ስለሚያደርግ ሼር በማድረግ እንዲጠ እንዲጠቀሙበት ያድርጉ። በቀጣይ ቪዲዮ በምግብ ጤናን መንከባከብ የምንችልበትን የጤና ትምህርት ይዘን እስከምንቀርብ ሰላም ሁናችሁ ቆዩም።